ጤና ይስጥልኝ ውድ የሪያሊቲ ሚዲያ ተከታታዮች በቡታጅራ የሰው ህይወት መጥፋቱ ተነገረ። ቡታጅራ ከተማ አስተዳደር መግለጫ ማምሻ፣ እንዲሁም በትናንትና ሁለት መስከረም 18 ቀን 2018 ዓ ም ጥዋት የከተማችንን ህዝብ የማይመጥን አስነዋሪና አሳፋሪ ተግባር ማንንም ሊወክሉ በማይችሉ የተደራጁ አካላት በቡታጅራ ከተማ በተወሰኑ መንደሮች ላይ ብጥብጥና ረብሻ ተፈጽሞ የነበረ ቢሆንም በጸጥታ ኃይሎቻችን በሰላም ወዳዱ ማህበረሰብ አማካኝነት ማስቆም ተችሏል። የተፈጠረው አስነዋሪ ድርጊት የህይወትና የአካል ጉዳትም አስከትሏል። በዚህም ከተማ አስተዳደሩ የተሰማውን ጥልቅ ሐዘን እየገለጸ በተፈጠረው ብጥብጥና ረብሻ ህይወታቸውን ላጡ ነብሳቸውን በገነት እንዲያኖርልን ከልብ እንመኛለን። ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናት እንመኛለን ብሎ መስተዳድሩ ህዝባችን የቆየ አብሮነትና አንድነት እንዲሁም የሰላም ሰገነት እና አብነት ተብላ በምትጠራው ከተማችን አኳያ የተፈጸመው የብጥብጥና ህውከት ተግባር ፍጹም ቡታጅራን ይመጥን አይደለም። ስለሆነም ችግሩን ለመፍታት ከሰላምና ልማት ወዳዱ ህዝባችን ጋር ከሚመለከታቸው አካላት ጋር እየመከርንበት መሆኑ ታውቁ። አካባቢያችን ብሎም ቡታጅራ ከተማን ሰላምና ጸጥታ ወደነበረ በር ለመመለስ ህዝቡ ከጸጥታ መዋቅሮቻችን ጋር በመተባበር እንዲሰራ ጥሪያችን እናቀርባለን ሲል መልእክቱን መስተዳድሩ አስተላልፏል። ለአመታት የሰራችበትን ገንዘብ ተከልክላና ታግታ የነበረችው ኢትዮጵያዊት ፍትህ አገኘች። አምስት ዓመታት በላይ የሰራችበትን ደሞዝ ተከልክላና ታገታ የነበረች ኢትዮጵያዊት ቆንጽላ ጽህፈት ቤት ባደረገው ጥረት ከአገታ በማስለቀቅ ሞዞ እንዲከፈላት መደረጉ በጅዳ የኢፌዴሪ ቆንጽላ ጄኔራል ጽህፈት ቤት አስታወቀ። ወይዘሪት ራዲ ሁሴን ኢብራሂም የተባለች ኢትዮጵያዊት በህጋዊ መንገድ ለስራ ሳውዲ አረቢያ ከመጣች በኋላ ላለፉት 14 ዓመታት ጧኢፍ ከተማ በሰሪዎቿ በመታገቷ እና የሰራችበትን ደሞዝ ተከልክላ ነበር። የበንስላ ጽህፈት ቤቱ መረጃ እንደደረሰው ዲፕሎማቶችን ወደ ስፍራ በመላ ከታገተችበት በማስለቀቅ የሰራችበትን የአምስት ዓመት ቀሪ ደሞዝ ስልሳ ሺህ የሳውዲ ሪያል እንዲከፈላት አድርጓል በቀጣይም ፓስፖርቷ እንዲታደስ በማድረግ እንዲሁም ኢቃማዋን በማስተካከል ወደ ሀገሯ የምትመለስበት ሁኔታ በማመቻቸት ላይ እንደሚገኝ ነው ጽፈት ቤቱ ያስታወቀም። ወይዘሪት ራዲ በቆንስላ ጽፈት ቤቱ ላደረገላት ድጋፍ ምስጋና አቅርባለች። ጽፈት ቤቱ የዜጎችን መብትና ጥቅም ለማስጠበቅ የሚያከናውናቸውን ስራዎች ጠናክሮ እንደሚቀጥል በማህበራዊ ትስስር ገጹም አስታወቁ። ኢንተርፖል ኢትዮጵያ በሳይበር ጥቃት ቀዳሚ ቀዳሚ ኢላማ ከሆኑ የዓለም ሀገራት ተርታ መመደቧን አሳወቅም። ኢንተርፖል ባወጣው አዲስ ሪፖርት መሰረት ኢትዮጵያ በ2024 ዓመተ ምህረት በሳይበር ጥቃቶች ለዓለም አቀፍ ደረጃ በላቀ ሁኔታ ኢላማ የደረገባቸው ሀገር መሆኗን ተገለጸ። ይህ ግኝት ሀገሪቱ በምትከተለው ፈጣን የዲጂታል ለውጥ ወቅት የተጋረጡባትን ከፍተኛ የሳይበር ደህንነት ፈተናዎች አጉልቶ አሳይቷል ብሏል። ኢንተርፖል አፍሪካ ሳይበር ስጋት ግምገማ ሪፖርት በ2025 ውስጥ የተካተተው ይህ መረጃ ኢትዮጵያ በአለም ደረጃ በማልዌር መገኘት ቀዳሚ መሆኗን ያመለክታል። ሪፖርቱ እንደሚገልጸውም የኢትዮጵያ ወሳኝ መሰረተ ልማቶች መንግስታዊ ተቋማትን፣ የፋይናንስ አገልግሎቶችን እና ዋና ዋና የልማት ፕሮጀክቶችን ጨምሮ ተደጋጋሚና ውስብስብ የሳይበር ስጋቶች እየገጠሟቸው ነው ተብሏል። እነዚህ ጥቃቶች የሞባይል ባንኪንግ፣ የኢኮመርስ እና የኦንላይን ህዝባዊ አገልግሎቶች ፈጣን መስፋፋትን ተከትሎ የመጡ መሆናቸውን ተመላክቷል። ሪፖርቱ የኢትዮጵያን ዲጂታል የወደፊት ዕጣ ለማስጠበቅ መንግስትን፣ ግል ዘርፉና ሲቪል ማህበረሰቡን ባሳተፈ ዘላቂ ባለብዙ ዘርፈ ጥናቶች እንዲደረጉም ጥሪ አቅርቧል።